የምታወራኝ አንተ በኮመንት ነው የምትጠይቀኝ። እኔ ምን አውቃለሁ ብዬ ከሆነ አዚዛዬ፣ ሀቢብቲ፣ እኛ የምናውቀው እኮ ሚስቴ እንደሆነች ነው። ምን ገባን? መቼ ሚስቴ ብዬ ያመጣሁትን እናንተ የምታስቡት እንጂ የምታውቁት ወላሂ፣ ምሬን ነው እኔ ተሳትቼ ሚስቴ እራት ብዬ አስታውቂያለሁ ኒካህ አድርገናል ብያለው። ልንጋባ ነው ስለያለው። አራት ናቸው። ሁለቱ እናቃለን። እንደሞ ሶ እናንተ ማን እናቃለን? ኢክራምን ከኢሳም ጋር እናቃለን። አምስት አመት

አብራችሁ ትሰራላችሁ? ከአሁን በኋላ ነው። አንሰራም። እንሻላ እንሻላ ይባላል እንዴ። እንድትሰሩ እንፈልጋለን። አብዛኛው ሰው በእርግጠኝነት የእኔ ጥያቄ ማለት እኔ የሚፈልገውን ይፈልጋል። አብራችሁ ብትሰሩ ደስ ነው። ነገር በቃ ታምሩን አላችሁን፣ አይደለም አሁን ይውልሽ። አሁን ምን መሰልሽ? አሁን እኛ መጋባት አንችልም፣ አንገባም ሶ አበሬት ስሰራ አግባት እድሜዋን አትጨርስ ትላላችሁ። እሺ እድሜዋን አትጨርስም ብዬ ስተው ደግሞ ነው ምን ሰራን ትላላችሁ። ምንድን ነው የሚሻል? ማን ነው ምን ሰቶኝ ነው? ሀቢቢ ቴንኪ ሶ ማች ምን ተሰቶኝ ነው? ላይቭ ኦኬ። በቃ እሷ ልታገባ ከሆነ ማለት ሌላ ሰው ጋራ ሁና ከሆነ አንተ ኔትወርክ እሺ፣ ይሆን ግን ደግሞ እሷ ለብቻዋ እየሰራች ነው፣ ለብቻዋ ላይቭ ትገባለች፣ ለብቻዋ ቪዲዮ ትሰራለች። ሶ እሷም እየሰራች አንተም እየሰራ ከሆነ ለብቻማ ችግር የለም፣ አይደለም አሁን? በእሷ ላይቭ የሆነ ሰው ቢመጣ የሚያገባት አይ አብረሽ የምትሰርቡ ልጅ ባለች ነው ብሎ ይተዋታል። ሰው ብቻዋን ምን ችግር አለ ብቻዋን ብትሰራ ምናምን፣ ነገር ብቻዋን ነው ብቻ፣ አብራችሁ ናችሁ ስትፎጋገሩ የምትሰሩት ፓርት አሜዚንግ። በጣም በጣም ነው ደስ የሚለኝ ይሆነ እኔ በሰው ትንገልች ነው ይሆን አይደለም። ሞር ደሞ የምታስደስቱት አብራችሁ ስትሆኑ ቲክቶክ ላይቭ ላይ ማንኛውም ቦታ ላይ በቪዲዮም ሆነ በላይቭ የምናውቃቸው ታውሳታለሁ ን እኔ አንተን አስተውሰባት አለው። ኤኒዌይስ ለመግለጽ ያህል ለመንገር ያህል አብረን አይደለም ቲክቶክ የጀመርነው። እኔ ናሷ እኔ አይ ቲንክ ቀድማታለሁ ወይ ሁለት ወይ ሶስት ዓመት ቀድሚያት ነው የጀመርኩት ከዛ ባቆምኩበት የተገናኘነው እሷ ደግሞ ብቻዋንም ትሰራለች፣ ስኬታማ ነበረች። ምንም አዲስ ነገር የለም። እኔ ሳገኛት መቶ ሺህ ፎሎር ነበራት። አብረን አይደለም የመጣ ነው፣ አብረን መተን ሳይሆን አብረን ቫይራል ተን ነው። ያው እንግዲህ እኛ ከምናውቃችሁ ጀምሮ ከዛ ይጀምራ ይሆናል ላሁለት የምንላችሁ ሰዎች ካላችሁ እሷንም ብቻ ማበረታታት እኔንም ብቻ ማበረታታት ነው እንጂ ምስድቡን ድጋፍ ምናምን ምን አመጣው አሁን ድጋፍ እያየሁ ነው፣ ኮመንት እያየሁ ነው። በደንብ እኮ ታውካት ካድካት ገብቶ እዚህ ቶ አረ ኢሳምዬ ይሄ እንደዛ አይደለም አብራ ሰዎች ስትሆኑ ደስ ትላላችሁ፣ ነው እንጂ እኮ ሁሉም የየራሱ ምንም፣ ይሄ ከወዳጅ የሚጠበቅ አስተያየት ነው። የትኛውም ሰው ማንም እንዲላይ አይፈልግ፣ ግን ነው ባህር ዳር ከመጣህ ነው የምኖረው። ባህር ዳር ከመጣህ እንጋብዛችኋለን ነገር

እሺ ላይፍ ይቀጥላል። ለዛ አንድ ላይ ስትሆኑ ነው የሚያምርባችሁ። በኋላ አንድ ላይ ያኑ ነማ ዞር አለን። አይ አንድ አመት አስበንበታል። ላይፍ ምንድነው? ለሴት ልጅ እንደው አይደለም ላይፍ ባይዘው፣ ይሄ ከእድሜ ጋር እንደዚህ ሌላ ላይፍ ያስፈልጋታል። አልችልበትም። ጉራግኛ ግን እኔ ነው፣ ሌላ አይደለም ነው

ደረጃ ላይ ካልሆነ ብዙም አያስቸግረኝም። እሺ፣ ሌላስ ይሄ የምትናገሩ ሰዎች ካድካት ምናምን ምናምን ሰዎች ካላችሁ ግቡ እና ምክንያታችሁን ንገር ነው አንተ ጓደኛ ሆነ አራታችን አራት ጓደኛ ሆነ ለጓደኛ ጓደኛ በጣም በሰላም አልহামዱሊላህ አሚን አሚን አሚን አሚን አሚን አሚን ምንም ጥያቄና አስተያየት ያለው ሰው ገስ ይላክልኝ። ገስ ይላክ ሳይሆን አንድ ቁጥር ይፃፍ። ሰው አለ ባለ ሰይ ምን አይነት ብልግና ነው? ሽ ገብተህ ንገረኝ። አንተ የጋብቻ ጥያቄ አላቀረብኩም። ነገር በመሰለኝ ነው በመሰለኝ እና በደሳለኝ ነው የምታወሩት። አሁን ዛሬ ጸደት ተላርገላችሁ ንት ላይፍ ሾርት ወይ ስክሪን ሪከርድ የምታደረጉ ሰዎች ብዙ ሲወራ ማለት ነው። ማይረባ ማይረባ ነገር በእርግጥ ክዳት አይመስለኝም፣ ግን ሴትና ወንድ እንዳልከው ላይፉ እኩል አይደለም። እሷ ከጊዜ ጋር የምትወዳደረው ነገር ሊኖር ይችላል፣ አላውቅም በግል ባህሪ ግን ይዘት በጣም በሌላም ነገሮች ስራ እየሆነ በቅጥላጣቂ ይችላል። ስነስርዓት ባህሪ ሰው ማክበርህ በጣም ደስ ይላል፣ በጣም ደስ ይላል። ኢቨን ሌላውን ጦ እና ዌይተሮች ራሱ የምታናገርበት ነገር በጣም ደስ ይላል። እውነቴን ነው የምነግርህ። ግን አንድ ነገር አለ። ምን አለ መሰለ፣ አብራችሁን የተዋወቃችሁ አብራችሁን የተገናኛችሁ ማለት እኛ የምናቀት እሷ ነው፣ እሷን የምናቃት ባንተ ነው። በአንተ እሷን እንወዳታለን፣ እሷን በአንተ እንወዳታለን። አባባላይ ገብተዋል። እና አላህ ብሎ ብትጋቡ ጥሩ ነው፣ ግን ሚስት ከላይ ነች፣ አላህ ሲለው ነው። የብዙ ሰዎች ጥያቄ ስለሆነ ግን በጣም እንትን ውስጥ አይ ግባ። ሰዎቹ ማለት ሰው ጠይቅ ጠይቅ ችግር የለ። ጠይቀ ግላጭ ሆነ። ስለ በቃ ሰዎች በጣም በተለይ ደግሞ ለአንተ ችግር የለውም እኮ፣ በእሷ በኩል ግን የሚያወሩት ማለት ነው፣ አዳሪ ወይ ሌላ ሴት ታይቶ ነው ወይ ገንዘብ ሲመጣ ነው የሚባለው ነገር ነው የምልህ። ገንዘብ ሲመጣ ምን መሰለህ፣ ያ አንተ ወንድ ስለሆንክ ልትረዳው ትችላለህ። ብዙ ጊዜ ወናምንም አይነት ምክንያት

መተው ስላለብኝ ተውኩት። ምክንያቱም እንዳልከው ነው፣ ሴቶች ከእድሜያቸው ጋር ይወዳደራሉ። እኛ ደግሞ ይሻላል ሻል የሚል ጊዜ አለን ብዬ አስባለሁ። ባይሆን ጥሩ ነው ግን ሆነም ቀረም እንደዛ ነው። ከዛ ደግሞ ለአንድ ጥያቄ አስረግጬ ልንገርህ። ወሬ አላብሳብኝ አብሽ፣ የሆነ የደበረህ ነገር የለም? ሐቅ ለመናገር ይደብረኛል። ምክንያቱም ብዙ እውነታዎችን ስለማቅ እኔ ላይ ወደ እኔ ስድቡ ምኑም እኔ ጋ ሲሆን ደስ አይልም። ይህ እንደ ሰውኛ ማለት ነው። ግን በቃ ያልፋል ምንም ምንም ታሪክ የለውም እኮ አንዴ ትደነቃለህ አንዴ ትሰደባለህ አንዴ ይከፍተላልህ አንዴ ይዝቅ ትላለህ እማያውቅ ሰው ያውቃሀል እማያውቅ ደግሞ የሆነ ጊዜ ያውቃሀል ጊዜ ነው የሚፈታው ዋው መናገርም ማስረዳት ነው የማይጠበቅ ምክንያቱም እኔ አሁን እንዳልከው በአብረን ባለመስራታችን ሊለብረኝ ሊደብረኝ ዋላሂ ጭራሽ አይችልም ምክንያቱም ውስጤ ያመነው ቆይቶ አንድ አመት ምናምን አልፎኛል አብረን እንደማንቀጥልም እንደማንሰራም ካወኩኝ ግን የዛን የወሰነን ጊዜ ደግሞ በዚህ ልክ እኔ ላይ ዱላ ይበዛል ማለት ነው። አላሰብኩም ግን ያናሃል እንት ማለት ነው ማተሪያ አይደለም ዱላው፣ ግን ከምን መነጨ መስሏል? የሰዎቹ ጉጉት ነው በነገራችን ላይ ጉጉትም ቢሆን ማለት ነው ልክ አላ። ምክንያቱም እንዳልከው ነው። 50 50 ከሆነን አትለያየው ነው እንጂ የሚሆነው አንተ ካድካት ምናምን ውስጥ መግባት አይጠበቅባቸውም። ሸኛበዛ ልክ ደግሞ ምንድን ነው ደግሞ ሁለተኛ፣ እዚህ ልክ ደግሞ እኔን ዱርዬ ለማድረግ ለምን እንዳስፈለግም አልገባኝም። አይ እሱማ እኮ ጓዳጅ እንዳለህ እኮ ብዙ ጠላት አለህ እኮ ጠላት እንዳለህ እኮ አክሴፕት ማድረግ አለብህ። ሁሌ አባባላይ ገብተዋል። ሁሌም ሁለተኛ ነገር ደግሞ ዙሪያ ሌላ ሩቅ ቦታ አትሄድም፣ አጠገብህ ይህንን ስል ይቅርታሽ አብሽረረ ከዛ ብለ እነሱ በሚያሾልኩት በማይረባ ወሬ ነው ልጅቷም ላይ ጫን። ማንም ማንም አ ሚዲያ ነው የሚያቀሳስረው። እኛ በጣም ፍቅር ነን፣ ሰላም ነን። አስበንበት ነው ነገሮችን ያቆምነው። መሆን ስለሌለበት ነው ያቆምነው። በእሱ ደግሞ ደስተኛ ነኝ። እኔ በግል ደስተኛ ነኝ። ምንም የሚከፋኝ ፓርት የለም ግን ሚዲያ ነው ሚዲያ ላይ ነው ደስ የማይለው ነገር ያለ። ታውቃለህ አይደል የኛ ሀገር ሚዲያ የታወቀ ነው። በእርግጥ እንኳን እንደዚህ እናንተ ስም ያላቸውን ሳይሆን ለማውረድ ነው ለመጎተት፣ ወደ ታች ለመጎተት ሁሌ። ምንም እኔ ምልህ ደግሞ እሱ ነው በከፍታና በዝቅታ ውስጥ ያደኩልሽ ስለሆንኩኝ ዛሬ ምንም ነገር የሚመጣ ነገ ከፍ እንደምል እርግጠኛ ስለሆንኩኝ መስራት ስላለብኝ ደግሞ ሰራለሁ። ምንም አይነት ኮመንት አያስቆመኝም። ግን ደግሞ እውነቱ ደግሞ እንደዚህ አይደለም እና እሱ ነገር ትንሽ ይከብደኛል። አደሴም ታይም ደግሞ በዛኛውም ሳይ ብቻ አለ አንድ ስላገኘሁ ደስ ብሎኛል። እሺ እድሉን ስለሰጠኝ

ግን ሰምታይምስ ኮመንት በጣም ሲበዛ እስኪ ኑ ስለ ኮመንቱ እናወራ ምክንያቱም ለቀው ለህዝብ ነው ሌላ ታሪክ የለው እና ለሆነም ቀረም እኔ ነብይ አይደለሁም ቀጥታ ካላህ ጋር ግንኙነት የለኝም አብሽር እያለ የሚያበረታታኝ የለም ሶ ኮመንቶቹ እያስጣሉ ሲመጡ እስኪ ስለ ኮመንቶቹ እናወራ ነው እንጂ ይሄ እንትን አይደለም ባይዘወይ ችግር የለብኝ እንዳልኩሽ ነው

ሶስት ለባዶ እየተመራ ነው፣ ግን አስር ለባዶ ደማሽን ፍቅደ የታላችሁ። እሺ ቀጣይ ጥያቄ ማናት? አብራት የምትሰራው እ ንገረልን አንድ ቁጥር ጻፈው፣ አንድ ቁጥር፣ አንድ ቁጥር አለ። ያገዘው ወንድም ሰላም፣ ምንድነው የሚያገዘኝ ግን ገባው። ለቅሶ ላይ ጥያቄ ነው። እሺ፣ አፍሪ ሞባይል ከእግሩ ውጭ እንተናለሽ። መልስ ምንድነው ጥያቄ? ረሂማ ቀጣይ ከያየ ሱሱ ተስፈኛሽ ቀድሞ አክሰብት ያደረገ ሰው ነው ማለት። ዐለይኩም ሰላም ራህመቱላህ ሱሱ፣ እንዴት ነሽ?

እንደዛው እንትን ነው በቃ፣ አርፍዶ አርፍዶ የሚመጣ ሰው ጋርም አንድ አይነት ወሬ ላወራ ነው ማለት ነው። እንደዛ ከሆነ እንደ አጠቃላይ እንትን ሀሳብ በሰጣቸው ነው የሚሻለው መሰለኝ። ት አዳዲስ ይመጣል። አሁን ቅድም ከሶስተኛ ጊዜ ስለ እሷ እኔ አፎ በሉኝ ማለት ነው። በጣም ስም ሲደጋገም ይሰለቻል፣ ያስጠላል። ወላሂ ነው ምላችሁ ደስ ብሎኝ ነው ስራውን ያቆምኩትኝ። ደስተኛ ነኝ። አሁን ደግሞ ሙር እያስጠላኝ ነው። በሰው የመጣ በጣም እያስጠላኝ ነው። አይኑ አውቃለሁ ደስ ስላላችሁ እና አብሮነታችን ፈልጋችሁ እንትኑ እንደምሰጡ ኮመንቱን እንደምሰጡም ግን ሪፖርት እያደረጋችሁ ቪዲዮ የመጣላችሁ ሰዎች የመጨረሻ እስኪ ደሞ ላያችሁ ደንብቼ እስኪ ሴት ሴት የምትሉ ሰው እንደኔ አለ አለ ሰላም፣ ሰላም ምንድን ነው አመለካከትሽ? አሳቢሽ የሆነ ሰው ለምንድን ነው አንድ ቁጥር ምጽፉት አክሰብት ላታደርጉ? አንድ ቁጥር አጻፉሽ ከዛ ዘለሞ ብሮ ሜንሽን አድርግ ይሄ አለ ገብተህ ምንድን ነው? በጣም ነው ያስጠላህን። እንደ ኢትዮጵያ በጣም ነው ያስጠላችሁኝ። የጣላችሁ ከሚወደኝ ሰው ጋር ይሄ ነው ነው

የለምን እሽ እስኪ ዛሬ አንዋር ብቻ ነው የሚያውቀው። ድራማ አንጀራ ማንም ጋር ንግግር በዚህ ሰዓት ላይ ምክንያቱም የተጨነቁላችሁ ሰዎች

ወአለይኩም ሰላም፣ እንዴት ነሽ? ሰላም ነው አለን። በመጀመሪያ በአድማቂ ነህ የአንተም የኢክራሙ ቴንኪዩ ሶ መች፣ በጣም እናመሰግናለን። ሀቢብ ሀቢብቲ፣ አይ ምንም አይደለም። እና ደግሞ በአንድ ብትመጡልን ከዚህ በላይ በጣም ደስ ይላል እሺ ጥያቄ ይታይሻል እሺ ኮመንት ይታይሻል የሚጻፈ ኮመንት እ ይታየኛል ራቡ የሚል ኮመንት አንብቤ ራቡ እራቡ የምትባል የጻፈችውን ኮመንት እኔ አልፎኛል በቃ ችግር የለም ሀሳብሽን አዋ አውር ያየሁት እንዴ? ለተሰዳቢ እኮ መልስ መስጠት የለብህም። በመጀመሪያ እኛ መጀመሪያ የምናውቃችሁ ሁለታችሁንም ነው። ሁለታችሁንም ስንደግፍ ሁለታችሁንም ስንከተል ኑረናል አይደለም። አሁን ላይ የተለያያችሁት በመሰረቱ በፍቅር ነው ለእኛ ያሳያችሁን። ግን እኛ ደግሞ ሞር በአንድ ሰላም የምንወዳችሁ

ታየኝም ብለን እየሳማር አስተያየት እየሰጠው ነው። ምን ኪያዬ ቴንኪ ሶ ማች ለሰጠሽን አስተያየት። ግን እና አንድ ጥያቄ፣ ስራ ላይ ነሽ። ሴት ልጅ እድሜ ይገድባታል አይገድባትም? እድሜ ይገድበታል። ቴንኪው ሶ ማች፣ ስለዛ ረጅም ጊዜ እንደዚህ መጃጃል አትችልም አይደለ እኮ። ስለዛ ምንድነው ማድረግ ያለብኝ? አይ መተው ሳይሆን ያ በአንድ የምትሆኑ፣ በአንድማ አንሆንም እኮ በአንድ አንሆን። እኔ ሚስት ስፈልግ የራሴ ታይፕ አለኝ፣ እሷ ባል ስትፈልግ የራሷ ታይፕ አለኝ። የሰው ልጅ አንድ ላይ ስለማርና በራስ ስላሉ ስለወጣ ብቻ ይጋባል አይደለም፣ ይጋባል ይህ የትዳር መስፈርት ነው።